ዘንድሮ አይሰማይለም ጂጂ ኪያ የልጇን ባል እንግዲህ የሳምሪን ባል ፋኒን በአደባባይ ቲክቶክ ላይ በላይ ገብታ ደፍሮኛል፣ አስገድዶ ደፍሮኛል ስትል ተናግራለች ማለት ነው። ሰሞኑን በሶሻል ሚዲያ መነጋገሪያ ሆናለች። እንግዲህ በጣም የሚያሳፍር የሚሰቀጥጥ፣ ፋኒን በትናንትና ዕለት ዩቲዩብ ገጹ ላይ ያጋራው ቪዲዮ አክብሬሻለሁ፣ እስካሁን ታግሽሻለሁ፣ ተከበሬ ካሁን በኋላ ግን ህግ ነው መስጠት፣ ሲል ተሰምቷል። ማለት ነው። ሰላም ሰላም! ውድና የተከበራችሁ የሀገረኛ የኢትዮ ቻናል ተከታታይ ቤተሰቦችን፣ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ ሁሉ አማን እንግዲህ ጂጂ ኪያ የምናቃት በጣም ልቃፊ የሆነች የማትገባበት የሌላት አንዴ በፖለቲካው ትገባለች፣ የማትገባበት የሆነ ነገር ተፈጥሮ ጂጂ ያልገባችበት ነገር የለም ማለት ነው። ጂጂና የወኒ ማኛ ማለት የማይገቡበት የማይዳስሱት ነገር የለም ማለት ነው። እና የጂጂ ለየት የሚያደርጋት በልጆቿ ላይ የምታደርገው ነገር ማለት ነው። በልጅ ልጆቿ በተወለዱት በልጅ ልጆቿ ሳይቀር በጣም የምትቀና በጣም የምታዋርድ፣ ቤተሰቧን የምታረክ ሰው ማለት ጂጂ ኪያ ናት። ማለት እኔ በህይወቴ እንደ ጂጂ አይነት እናት አይች ሰምች አላቅም ማለት ነው። እንግዲህ ሁላችንም እንደምናውቀው ሳምሪና ፋኒ ከመጋባታቸው በፊት ጀምሮ ጋብቻቸውን ስትቃወም የነበረች እናትናት ናት። ይህም ማድረግ ትችላለች፣ መብቷ ነው። ምክንያቱም ለልጇ ባል የሚሆነውን ለልጇ የምትመኝላት አይነት ባል ሊኖር ይችላል ማለት ነው ግን ፍቅር ያሸንፋል። ፍቅር ስላሸነፈ ደግሞ እነዚህ ልጆች ተጋብተው ከመጋባትም አልፈው ሁለት ልጆችን አፍርተዋል ማለት ነው። እንግዲህ በትዳር ወደ ስድስት አመት አሳልፈዋል ማለት ነው። ከፍቅረኝነት ጀምሮ ወደ ትዳር እስከገቡበት ጊዜ ጀምሮ አሁን ስድስተኛ አመታቸው ነው። ይህን ያክል አመት ግን ሲመጡ ሁለትም ልጅ ሲወልዱ ጂጂ እስካሁንም እየተቃወመች ነው። ከመቃወምም አልፋ ደግሞ የፋኒን ቤተሰቦችን ፋኒን ራሱ የምትናገረው ነገር በጣም የሚያስጠላ የማይባል እዚህ ጋር ለመናገር የሚቀፍ ነገር ሁሉ ስትናገር ነበር ማለት ነው። ለምሳሌ ማለት በጣም የሚያሳፍር እሱ እኮ እንደዚህ ነው ምናምን በጣም ብዙ ነገር ስለ ቤተሰቦቹ ስለ እናቱ ስላስተዳደጉ አሁን ላይ ደግሞ ጀርመን ሀገር ገብቶ በምን አይነት ሁኔታ ላይ እንደሚኖር ወረቀት የለው የሚኖረው ካምፕ ነው ምናምን የኔ ልጅ ተጠግቶ አለፈለት ብዙ ነገር ትላለች ማለት ነው ቤተሰቦቹ ነው ራሱ እየጠቀሰች እና አሁን ላይ ደግሞ ይዛው የመጣቸው ነገር በጣም የሆነ እኔ እንጃ የሚሰቀጥጥ ብዙ ሰዎች ደግሞ ቆይ መቼ ነው የሚበቃሽ አሁንስ ድንበር አለፍሽ ሰይጣን ባንቺ ይገለጻል እያሉ ብዙ ቲክታከሮች ራሱ የራሱ ቪዲዮ ሰርተውባታል ማለት ነውእና እኔ ገረመኝ የሆነ ቪዲዮ ላይ ፋኒ እና ፋኒ የሆነ ዩቱብ ላይ ቪዲዮ ሰርቶ ለቆ ነበረ። ተከበሪ የልጆች አያት ስለሆንሽና የሳምሪ እናት ስለሆንሽ እስካሁን አክብሬሽ አለው። ከአሁን በኋላ ግን የምታገስበት ምንም ምክንያት የለኝም። ባክሽን ታይኝ ልኑርበት እማታይኝ ከሆነ ወደ ህግ ነው የሚሄደው፣ ብሎ በሰራው ቪዲዮ ላይ ተቆርጦ ቲክቶክ ላይ መጥቶ እዛ ላይ ምን ብላ ብትጽፍ ጥሩ ነው? አግዟቸው ቤታቸውን መጨረሻ ስላጡ፣ አሁን ስለ እኔ ድጋሚ ሊያወሩ መጡ ብላልሽ ማለት ነው። እንግዲህ መጀመሪያ ያወራቸው ራሷናት ማለት ነው። ሲበዛበት ነው ፋኒ ሚዲያ ላይ ዩቲዩብ ላይ ወጥቶ ሊናገር የቻለው እስካሁን ብዙ ነገር ተብሏል። እህቶቹ፣ ቤተሰቦቹ፣ እናቱ ሳትቀር ብዙ ነገር ተብለው ጸጥ ብሏት ነበር ማለት ነውና አሁን እሷ ሰበብ አድርጋ ሰሞኑ የተነሳችባቸው ደዚና አሞራው ማለት ነው እነሱ የፍቅር ግንኙነት ስለነበራቸው የልጅ እናት አልፈቅድም ልጄ ትግሬ እንድታገባ አልፈልግም፣ በብሄርም በየት የማደረጉት እንደዛ ስለተባለ ብቻ ልክነሽ የኔም ልጅ ተያልኳት ነው ፋኒን አግብታ አሁን ያለችበትን ህይወት የምትኖረው የኔ ልጅ ብዙ ቦታ ላይ መድረስ የነበረባት ልጅ፣ ብዙ ህልም የነበራት ለዚህ ማልጠብቃት ልጅ እንደዚህ ስለሆነች እና ልጅሽን ታይ ብለሽ ልታስቆሚያት ይገባል። የኢትዮጵያ ሕዝብ ልትረዷት ይገባል። እንደኔ ልጅ ከመሆኗ በፊት ብላ ይህን ሰበብ አድርጋ ነው ድጋሚ የልጇን ባላ አንስታ ወደ ሶሻል ሚዲያ ላይ ስሙን ማጥፋት የጀመረችው ማለት ነውና። ያለችው ነገር ደግሞ በጣም የሚያሳፍር፣ ዶሮ እየሰራው ቤቴ ድረስ መጥቶ ሊደፍረኝ ነበር እና ዶሮ መስራቴን ትቼ ወጥቻ አመለጥኩትኝ። እንግዲህ አስቡት የልጇ ትዳር ምን ያክል እንዲበተን፣ ልጆቿ እንዲበተኑ እንደምትፈልግ ይሄ ትልቅ ማሳያ ነው ማለት ነው ምን አይነቷ አረመኔ እንደሆነች። ከአሁን በፊት ጅጅን የምናውቃት ፖለቲካ ላይ ነው። ዘረኛ ናት። የሆነ ሰው ሲሞት ሻምፒዮን ከፍታ ምጨፍር ሙዚቃ ከፍታ የምደንስ ሰው ናት። ምንም አይመስላት ማለት ነው እንኳን ሞተ የምትልና ስለዚህ አሁን ላይ ጅጅ ልትረዷት ይገባል። እንኳን ለማንኛውም ማህበረሰብ ሞት አይደለም ለልጇ ማተኛ፣ በልጇ ትዳር የምትቀና የልጇ ስኬት እንቅልፍ ያሳጣት ሴት መሆኗን ሁላችሁም ሊገባችሁ ልትረዷት ይገባል ማለት ነው ጂጂ ማለት ጤነኛ ሰው አለች ምክንያቱም ከጤነኛ ሰው የሚጠበቅ ነገር አይደለም፣ እያረገች አለችው። አስቡት አንድ እናት ልጇ አግብታ ለዛውም ጥሩ ደረጃ ላይ ሆና ወልዳ የት ተማረች መቼ የምናውቃቸዋለን ሳምሪና ፋኒን ማለት ነው እና ጥሩ ኑሮ ነው የሚኖሩት በፈለጉበት ሰዓት ኢትዮጵያ ሄደው ኢትዮጵያም ቤት ገዝተው ምናምን እንደዚህ ፏ ብለው ነው የሚኖሩት ማለት ነው። ፍቅራቸው በጣም አሪፍ ነው፣ ያው ሶሻል ሚዲያ ላይ እንደምናየው ማለት ነው እና ጂጂ አስቡት ምና- ማለት ማንኛውንም ሰው ይገደል፣ ይቆረጥ፣ ይፈለጥ ብትል አይፈረድባትም። ምክንያቱም እሷ ለልጇ ያልሆነች አረመኔ ናት እና ከባድ ነው እንግዲህ፣ የልጇን ባል የልጅ ልጆቿን አባት ሊደፍረ የነበርና ወጥቻ መለጥኩት ያለችናት ማለት ነው። እንደውም ዛሬ በባለፈው ሆድ የሚባለው ልጅ ጋ እሷ ጋር ገብቶ ባልና ሚስት ነና ተጋብተና ስትለው የነበረው ልጅ የሆነ ቤት ገብቶ ምን እንዳለ ታውቃላችሁ? እኔንም እኮ ቤቷ ከወሰደችኝ በኋላ ኢትዮብ ልንሰራ ተነጋግረን ቢዝነስ ለመስራት ነበር ቤቷ የገባሁትን። ከዛም በኋላ ግን ወደ ሌላ ነገር ነገሩን ስታዘሩ አልፈልግም ስላት ሊደፍረኝ ነው ብላ ፖሊስ ጋር ደውላ አምታ አሳስራኝ፣ እንደውም ወረቀት አስጽፋብኛለች ሪከርድ ብሎ ተናግሯል። ትናንትና ማለት ነው። እና ጂጂ ማለት እንደዚህ አይነት አረመኒ፣ እንደዚህ አይነት ጨካኝ መጥፎ ሴት ናት ማለት ነው። እሷን የሚገልጻት ቃል የለም። አስባችሁታል? በልጇ ባል፣ በልጇ ትዳር እንደዚህ ያለች። ሌላው ነገር ሁሉም ነገር ቀላል ነው እና ቃታለን ጂጂ ሁሉም ቦታ ትገባለች እና ሁሉም ቦታ ላይ የምትናገረው ነገር በጣም የሚያስጠላ የሚያሳፍር ከአንዲት እናት የማይጠበቅ በሰው ሞት የምትደሰት ሰው ሲሞት ሙዚቃ ከፍታ ሻምፒዮን የረጭች የምትጨፈር ሴት ናትና አሁን ደግሞ በልጇ እንደዚህ ብላ መታለች። ጂጂ ልቦና ይስጥሽ። ሳምሪና ፋኒ ደግሞ ፍቅራችሁን እጥፍ እጥፍ አድርጎ ይጨምርላችሁ። ማለት እናንተን አለመረዳት ወይም ደግሞ ፋኒ አሁን ላይ በቃኝ ብሎ ቢነሳ ራሱ በሱ አይፈረድበትም ማለት ነው። ፋኒ ሁሉም የኢትዮጵያ ሰው እንደው ምንድን ነው ያሉት ፋኒ አንተ ጂጂን ወደ ሕግ የምትወስዳ ከሆነ ሙሉ የኢትዮጵያ ሕዝብ ለአንተ ምስክር እንሆናለን ነው ያሉትና ይሄ ማንም የሚክደው ሰው የለም ማለት ነው። ብዙ ነገር ብለዋለች ከቤተሰብ እሱ ድረስ እስከ ልጆቹ የተወለዱት ልጆች ሳይቀሩ ማለት ነው። ወንዱ ልጅ ፋኒን ይመስላል እንደሱ ፈዛዛ ነው፣ ሴቷ ልጅ ቀልጣፋ ናት፣ በእኛ ነው የወጣችው። እስከ ማለት እንግዲህ የልጅ ልጆቿን እስከ መሳደብ የደረሰች ናት። እና ጂጂ ፋኒ ቀጥልበት ይበቃል ማለት ነው። ካሁን በኋላ እሷ ለልጅ ልጆቿ ለት አንተ ባዳነ ችግር የለውም፣ ለልጅ ልጆቿ ያልተመለሰች ስርዓት ልታስይዛት ይገባል ማለት ነው። እና ጂጂ ልቦና ይስጥሽ። እናንተ ደግሞ ፍቅራችሁ ከዚህ በላይ ያብብ ያፍራ፣ ውለዱ፣ አብራችሁ ኑሮ አብራችሁ እጃጁ እላለው ማለት ነው። ሳምሪና ፋኒ እናንተ የፍቅር ተምሳሌቶች ናችሁ ማለት ነው። በዚህ ሁሉ ስብስብ ህይወት አልፋችሁ አሁን እዚህ ላይ ደርሳችኋልና ገና ብዙ ቦታ ላይ ትደርሳላችሁ። ገና ብዙ ትለወጣላችሁ፣ ትወልዳላችሁ፣ አብራችሁ ትኖራላችሁ፣ ልጆቻችሁን ትድር አላችሁ ማለት ነው። እና ውድነት የከበራችሁ የሀገርኛ ዩቲብ ቻናል ተከታታይ ቤተሰቦች፣ ቻናሉን አዲስ ከሆናችሁ ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉ። እንዲሁም ነባር ቤተሰቦች ያላችሁን ሀሳብና አስተያየት በኮሚኒቲ ላይ አድርሶኝ ስለነበረን ቆይታ ከልብ ከልብ አመሰግናለሁ። እንግዲህ ጂጂ በሰሞኑ ገና ብዙ ነገር ይዛለኝ ትመጣለች። ምክንያቱም ገና እየጀመረች ነው እና ሌላም ነገር ልታሰማን ስለምችል ጂጂ ልቦና ይስጥሽ ነው የምለው። እንግዲህ እድሜ ያላስተማረች የልጅ ልጅ ከማየት በላይ ምንም ነገር የለምና ያው ብትከበርሪ አሪፍ ነበር። እንኳን ፋኒ አይደለም አሁን የኢትዮጵያ ሕዝብ ራሱ እያብጠለጠለሽ ነው ማለት ነው። ግን አንቺ ደግሞ እየሰዋህ ምናምን ይስማማሻል መሰል፣ ምን አይመስልሽም? እስካሁንም ብዙ እየተባልሽ እዚህ የደረሽ ሰው ስለሆንሽ እንግዲህ ልቦና ይስጥሽ ነው የምለው። ውድ ቤተሰቦች ሰላም ምሽት ይሁንላችሁ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። ላይክ እና ሸር እንደነገርኳችሁ አድርጉ ማለት ነው። ወዳችኋለሁ። ባይ ባይ ቤተሰቦች